አሰላሙ አለይኩም ወረህመቱላ ወበረካቱ ሁላችንም ሰላም ብያለሁ ለምንድን ነው አንዳንድ አስመሳይ ሰዎች እውነተኛ ማንነታቸውን ሳይሆን ማስመሰልን ትወነ አድርገው የሚኖሩት ለምን ይመስላችኋል ዝም ብለው ነው ሳያስቡበት ነው ዝም ብለው ነው ወይስ የሆነ ታርጌት እና አላማ አላቸው። የራሳቸውን የሆነ የውሸት ማንነት ይዘው ከላይ ግን የማስመሰል የራሳቸው ያልሆነ ማንነትን ይዘው እንደ ትወና የሚኖሩት ለምንድን ነው? እና ምን ልላችሁ ፈልጌ ነው፣ አንዳንድ ሰዎች ስትተዋወቋቸው? በጣም ጥሩ ሰው በጣም ለሰው የሚያስብ በጣም አዛኝ፣ ለሰው በጣም ለሰው የሚጨነቅ እንደዛ እንደዛ በቃ እንደዛ መስሎ ይቀርባል ማለት ነው። ከዛም በኋላ ቀስ በቀስ ያ የውሸት ማንነት ይጋለጣል ማለት ነው። ወይ ደግሞ አማኝ መስለው በቃ የሃይማኖት አባት ወይ ደግሞ በቃ የሌለ ነገር በቃ ምንም ነገር በቃ ጭራሽ ከነሱ ጋር የማይመሳሰለውን ማንነት ይላበሱታል ማለት ነው። ያ ሰው ደግሞ እውነት ይመስለዋል ማለት ነው። ያ የቀረቡት ሰው ያንን ነገር መጨረሻውን እስከሚደርስ እና እስከሚያይ ድረስ በቃ እሱ ይሄ ሰው ጭራሽ እንደው መልአክ እንደውም ሰው መሆኑን ራሱ እስከ መጠራጠር ድረስ ማለት ነው። እና ከእንደዚህ አይነት ሰዎች ተጠንቀቁ ልላችሁ ፈልጋለሁ። በማንኛውም አጋጣሚ በትውውቅ ወይ በትዳር በምን በምን ሊሆን ይችላል እና አንዳንድ አስመሳይ ሰዎችን በሃይማኖትም ስር ሆነው በቃ ሃይማኖተኛ ፈጣሪን የሚፈራ መስለው በቃ የሚቀርቡ አላማው ላይ ብቻ በቃ አላማቸው ምንድን ነው? የሆነ የሚፈልጉት ነገር አለ እንጂ ማንነታቸው ሲጠና ፍጹም አይገናኝም ማለት ነው እነሱ አክት ከሚያደርጉት ነገር ጋር ማለት ነው። እንደዚህ አይነት ሰዎችን በጣም መጠንቀቅ አለባችሁ። መጀመሪያ ይህ ሰው ጥሩ ነው፣ ይቺ ሰው ጥሩ ናት፣ ይቺ እንደዚህ ናት ከማለት በፊት ያንን ሰው በደንብ ማጥናት፣ ሴትም ከሆነች በደንብ ማጥናት፣ ማንነቷን፣ ማንነቱን በደንብ ማጥናት ያስፈልጋል ማለት ነው። በእርግጥ ለዛ ለቀረቡት ሰው መልአክ ይመስላሉ። ያ ሰው ጋርዶታል ወይ፣ ሴትም ከሆነች እንደዛ እሷም ጋርዶታል ሌሎች ሰዎች ግን እንደዚህ ቀረብ ብለው ሲያዩ በቃ የዛን ሰው ማንነት በቃ ትንሽ ይገባቸዋል፣ እና በቃ ምናልባት ይሄ ነገር ማስመሰል እንደሆነ እውነት እንዳልሆነ ይህ ሰው ምን እንደሚፈልግ ምናምን በቃ ይገባቸዋል። ያን ሰው ተው፣ ወይ ደግሞ ሴትም ከሆነች ታይ፣ ይሄ ነገር እንደዚህ ነው ይሄ ሰው አያዋጣሽም፣ ተይ ወይ ደሞ እቺ ሴት አታዋጣህም ተው ሲባል ወንድም ከሆነ በቃ አይሰሙም። ምንም መስሚያ የላቸውም። በቃ ለምን በቃ እነሱ ያንን ሰው የተቀበሉበት በቃ ሀንድረድ ፐርሰንት በቃ ይህ ሰው በቃ መልአክ ነው። ይህ ሰው ጥሩ ነው ወይ የትዳር አጋሩም ከሆነ ወይ ለወደፊትም እንጋባለን በሚልም የተቀራረቡም ከሆነ በቃ እሱ እኮ እንደዚህ አያረግም። እሷ እኮ እንደዚህ አታረግም። እንደ እኔ እኮ ያለ እሱ መኖር አልችልም። እኔ እኮ ያለ እሷ መኖር አልችልም። ይህ የራስን የማጃጃ ቃላት ናቸው ማለት ነው። እና በጣም ጥንቃቄ ያስፈልጋል በጣም እንደዚህ አይነት ሰዎች የመጡበትን ዓላማና ታርጌት እስከሚያሳኩ ድረስ ፍጹም በቃ ፍጹም ነው የሚመስሉት ማለት ነው። በቃ ራሳቸው መልአክ ነው የሚያደርጉት። ለምን? ዝም ብለው አይደለም። እነሱ የሆነ የራሳቸው የመጡበት ወደዛ ሰው የመጡበት የራሳቸው ዓላማና ታርጌት ስላላቸው ያንን ነገር እስከሚያሳኩ ድረስ በቃ ለዛ ሰው ፍጹም ማመን እስከሚችል እና በቃ እንደውም ጭራሽ ከራሱ ጋር እስከሚወዛገብ ድረስ ምንድን ነው እንደዚህ አይነት ሰውም አለ እንዴ ብሎ እስከሚጠራጠር ድረስ እና ጥንቃቄ አድርጎ ልላችሁ ፈልጌ ነው። እንደዚህ አይነት ሰዎችን ፍጹም ጥሩ ናቸው ብላችሁ አትመኑ። ምክንያቱም አንዳንድ ሰዎች የሚኖሩት ማንነት የራሳቸው የሆነ በራሳቸው ኮንፊደንስ የሚኮሩበት፣ የሚተማመኑበት የራሳቸው ማንነት ሳይሆን የማስመሰል ነው። በቃ የማስመሰል፣ ማስመሰል እና ደግሞ ጥቅም አንድ ነው፣ አንድ አይነት ይቀራረባል። በቃ ለሆነ ነገር ነው በቃ እንደዛ የሚያስመስሉት፣ በቃ ሰዎች ዘንድ ጥሩ ለመምሰል በቃ የማያደርጉት ነገር የለም። ለምንድን ነው በቃ እነሱ ይሄ ነገር በቃ እነሱ አስበውት አላማቸው አድርገውት በቃ የአስበውበት የሚያደርጉት ነገር ነው እንጂ ዝም ብሎ አይደለም። ስለዚህ እነሱ የተላበሱት የውሸት ማንነት እውነተኛ ማንነታቸው ሳይሆን ከላይ ብቻ እንደ ካባ የደረቡት የውሸት ነው ማለት ነው ሳይሆን በቃ ፍጹም ከነሱ ከነሱ ማንነት ጋር የማይገናኝ ማንነትን ጥሩ በመምሰል ተላብሰውታል ማለት ነው። በዚህም ነው ሰዎችን ማጥመድ የሚችሉት ማለት ነው። እና ጥንቃቄ አድርጎ ልላችሁ ፈልጌ ነው። አመሰግናለሁ ስላዳመጣችሁ።